ሰላም ውድና የተከበራችሁ የእሙዬ ቤተሰቦች ሙቡታጅር እንዴት ናችሁልኛ? አላችሁ ያለው እግዚአብሔር ይመስገን። ዛሬ መጥቼያለሁ መጥቼያለሁ ባይዘው የዱባይ ላይ ለመዝናናት በሄድኩበት ብዙ የገጠመኝ ነገር አለ። ብዙ ነገርም ያየሁት ነገር አለ። እዚህ ጋር ልጆችን ይዤላችሁ በወጣውኝ በኩል ደግሞ ቦታው ሲያምር ብታዩ ማለት ነው። ጌታ ነው ምሮ ትንሽ ቤቴ ደግሞ ብጉሪውን እያያጅለው አለ ግን እግዚአብሔር ይመስገን፣ አሁን ላይ ታሽደኛል ሰሞኑ ነበረ። እና አያቸው አሁን ጽድት እያለ ነው ማለት ነው። እና ልጆቹም ደግሞ እያ እንትን እያሉኝ ነው፣ ወዲህ ወዳ እያደረጉኝ ነው ማለት ነው። እና ከእነሱም ጋር እየሆንኩኝ ነው፣ ቪዲዮውም ቦታውም ደግሞ ይህ ልጅ የተዋገባችብኝ እዘች ጋር አይ፣ እና ዚ ስያምር አያቸው አይደል? እንዴት እንደሚያምር ሁኔታ ሁልጊዜ እንደዚህ ወጥታችሁ ራሳችሁን ስታዝናኑ ደስ ይላል። በቃ ራሳችሁን ነፃነት ብዙ ነገር ይሰማችኋል። ደግሞ ሲያምር ቦታውን ጌታን ነው የምላችሁ። ምን ያህል ደስታ ነው የሚሰማችሁ። ውጡና እስኪ አንዳንዴ አየርን ተቀበሉ። በጣም ነው ደስ የሚለው። ማርያም በጣም ደስ ይላል። ልጆች መጫወቻ ቦታ ነው ይዤያቸው እየሄድኩ በረመዳን ላይ ነው እና ያው ልጆቹ ደግሞ ሁልጊዜ ብስክሌት ትንጫወት በብስክሌት ትንጫወት ምናምን ይሉኛል ቦታውን በጣም ያምራል ከምላችሁ በላይ ማለት ነው። እና እስቲ ለዚህ ሰፈር የማቃት ሀበሻ ራሱ ቢኖር እኔ ደስተኛ ነኝ። ግን እዚህ ሰፈር ደግሞ ችግሩ ምንድን ነው? አንድም የማቃው አበሻ የለም። ለምን እንደሆነ አላቀም። ብፈልግ ራሱ አጣው። ስንት ዓመት እዚህ እዚህ ሰፈር ማለት ነው። እና ሕጻኗ እየገባችብኝ ነው እዚች ጋር ምን አባት ይላል። ወይኔ እንዳይዘኝ ብቻ ማለት ነው። እና በጣም ነው የሚያምር። ደስ ብሎኛል እኮ በጣም ማለት ነው። በጣም ነው ደስ ያለኝ። አንደኛ ሁለት ብቻ ነው ይያቸው፣ ሄድኩኝ የሰውዬ እናት አልነበረችም። የሰውዬ እናት ስቅቅላለው ካሜራም ለመቅረጽ ለራሴ የምቹ ብዙ አይሰጠኝም። ግን ደግሞ እነዚህ ሁለቱ ደግሞ አስቸጋሪ ናቸው። የልጅ ቤት ስትሆኑ መቼም ለፎቶም ይሁን ለካሜራም ለምንም አይመቻችሁም። ምክንያቱም አንዱ አንዱ ስትሄድ፣ አንዱ የሆነ ነገር ስትሄድ በቃ ይጠራሩሻል። ደግሞ ጫጫታ፣ ለዛህን ነው የዛ ድምፅ አጥፍቼ በራሴን። አሁን እየገባ ያለው ማለት ነው። በጣም ነው ደስ የሚለው። ጌታን ነው ብላችሁ ራሳችሁን አዝና ነው እንደዚህ የመጫወቻ ወረቀት ካላችሁ ችግር የለውም። እዚህ ሀገር ወረቀት ካለ ችግር የለውም። ወጥታችሁ ራሱ መዛመት። አሁን እዚህ ያለሁበት ሰፈር ወረቀት ኖር አልኖረ ብዙም እንትን አይገባም። ፖሊሶች ምናምን የሚገቡበት ሰፈር አይደለም ማለት ነው። ብቅ ሰፈር ነው። ግን አረንጓዴው በቃ ወይኔኔ። ጓደኞች ምናምን እንዲህ ቢኖረኝ ጌታ እንጌት ነበር። ካርታው አለኝ እንትኑም የመግቢያ ጥቂት አለና እዚህ ጋር ደግሞ አቧራ ነው። ከጀርባ እሱ ከሚቀርብኝ ብዬ ራሴን ድጋሚ አዙሬ ሳሩን ብቻ ነው የሚፈልገው ማለት ነውና፣ አበባዎቹም ሳሮቹም እዚህ ጋር ብጉሬን አያችሁ። አበባ ደሞ እየሰጠኋችሁ ነው። አበባ ስወድ አበባ እና ብታይ በቃ አልጠግ ብባ አልኩ። እንዴት ነው ከምር በቃ አልጠግብም እኮ እኔ እንደዚህ ነገር አረንጓዴ ቦታ ሳር ቦታ እንዲሳገኝ በቃ መንከባ አደል መጫወት ግን ብቻዬን ሳይሆን ከልጆቹ ጋር ሳይሆን በቃ እንደዚህ ጓደኞች ኑሮ እዚህ ሰፈር ጓደኛ የለኝ። እስኪ ጓደኛ ካላችሁ እዚህ ሰፈር ለን ይቀርቡ ያላችሁ አሉ ጓደኝ በኮሜንት ወይ ደግሞ ጻፉልኝ ማለት ነው። ጌታን በጣም የሚያምር በጣም ለመዝናናትም ለሁሉ ነገር ስቲል ማለት ነው። ግን ሰው አጣሁ። አሁን ከዛ ጎን ሁለት ሴቶች አሉ። እንዴት ላውራቸው? እንዲህ ልቅረብ በቃ ይገባሉ። እንደ አይጨ ቶሎ ብለው ይገባሉ። ሰዎቻቸው ደግሞ አይተዋቸውም እና እዚህ ወቅቺ ለመዝናናት እዚህ እንደፈለ እዚህ ጋር ደግሞ ከራሴን ልጅቷን ደግሞ ፎቶ በቃ ብያት ነበረ። ከዛ ራሴን ደግሞ እዚህ ጋ አያችሁኝ። እሙዬ ጉንድል የኔ ጉንድል አበባ ደግሞ ልስጣችሁ። አይ እንዴት እንደሚያደርገኝ ማለት ነው። እና አበባው ደግሞ ዛይ በጣም ነው ደስ የሚለኝ። ወይኔ ባሉ ካቶሎ ብለህ አበባ ስጠኝ። እንግዲህ እዚህ ጋር ደግሞ ያው እየሄድኩ ነው ብቻዬን በቃ እንዴት ልበላችሁ በጣም ደስ ብሎኝ ራሴን ራሴን እያዝናናሁት ነው ከልጆቹ ጋር ማለት ነው። በስላሴ እንዴት ልድረስ እንደሚል ጌታን በጣም ነው ደስ የሚላችሁ ማለት ነው። ብቻችሁ ስትሆኑ ማለት ነው። ከሰው ጋር እንዲህ ጓደኛ ራሳችሁን መሰል ጓደኛ ካላችሁ ደስ ይላል። ግን ደግሞ ልጆች ይዛችሁ ከልጅ ጋር ሲሆን ከምን ጋር ሲሆን ብዙም አይመችውም ማለት ነው እና ግን የተለይ በተለይ በቃ እንደዚህ ቦታ ለምሳሌ አሁን ረመዳን ላይ በተለይ ማለት ነው። ለመውጣት ልጅም የለ ሰውም የለም እስቲል ከወጣ በኋላ ራሱ እዚህ ሰፈር በጣም ልጆች ይጫወታሉ። ግን ወደዚህ ሳሩ ቦታ ከሄዳችሁ ልጆች የለም። አቧራው ጋ ግን ልጆች አሉ፣ ሕጻናት አሉ ማለት ነው። አሁን እየሄድኩበት ቀን ምንም ሕጻናት ነበር። እዚህ ጋር ደግሞ መጣሁላችሁ ትላንትና ነው። እዚህ ጋር ደግሞ አረንጓዴዎች ቲማቲም፣ በቃ የሌለ ነገር የለም። ግን ሌሎች ዜጎች ነው ያለሙት። እና ከግቢያችን ወጣ ብሎ መብርሃን ድረሽ አ ወይኔ ወይ ገቢን እና እዚች ጋር ደግሞ በጣም ነው የሚያምሩ ክርስቶስን። ቲማቲም አለ፣ ቃሪያ አለ፣ ሱፍ አለ፣ በቆሎ አለ። ወይኔ እንዴት አባቱ እንደሚያምር ብታዩ።